የአማራ ክልል የመንግስት የልማት ድርጅቶች የክልሉን የኢኮኖሚና የገበያ ክፍተት በመሙላት ኢንቨስትመንትን በማስፋፋት የበኩላቸውን አስተዋጽኦ እያበረከቱ ይገኛሉ። በአማራ ክልል የኢንቨስትመንት ሆልዲንግ ለማቋቋም በተካሄደ ጥናት ላይ የክልሉ የልማት ድርጅቶችና የቢዝነስ ተቋማት የስራ ኃላፊዎች ውይይት አድርገዋል። ጌታቸው ገደፋው በአማራ ክልል የኢንቨስትመንት ሆልዲንግን ለመመስረት የጥናት ቡድን ተቋቁሞ ላለፉት አንድ ዓመት ተኩል ጊዜያት ሲሰራ ቆይቷል። በተጠናው ጥናት ላይ የክልሉ የልማት ድርጅቶችና የቢዝነስ ተቋማት አመራሮች ውይይት አድርገዋል። የአማራ ክልል የመንግስት የልማት ድርጅቶች የክልሉን የገበያ ክፍተት በመሙላት ኢንቨስትመንትን በመሳብና የአስተዳደራዊ ውሳኔዎችን ተግባራዊ በማድረግ ከፍተኛ አስተዋጽኦ ማበርከታቸውን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናግረዋል። በክልላችን የልማት እንቅስቃሴ የመልካም አስተዳደር እንቅስቃሴ ውስጥ ከፍተኛ አስተዋጽኦ ሲያበረክቱ የቆዩ መሆናቸውን ሁላችንም እንገነዘባለን። አንዳንዶቹ በክልል ብቻ ሳይሆን በአገር የኢኮኖሚ እንቅስቃሴም ላይ ሁነኛ አስተዋጽኦ የሚያደርጉ በቀጥታ የአገርን ኢኮኖሚ በሚያሳድጉ ተግባራት ላይ የተሰማሩ እና በአጠቃላይ የአገርን ኢኮኖሚ በማሳደግ ማህበራዊ ኃላፊነታቸውን በመወጣት በኩል ቀላል የማይባል አስተዋጽኦ ያበረከቱ የልማት ድርጅቶች ናቸው ያሉ፣ ሆኖም ግን እነዚህ የልማት ድርጅቶች የክልሉ መንግስት እና ሕዝብ አሁንም የሚጠበቅባቸውን ተልእኮ በመወጣት በኩል በራሳቸውንም የራሳቸውንም የኮርፖሬት እና የኩባንያ ተልእኮ በማሳካት በኩል ቀላል የማይባሉ ችግሮች ይስተዋሉባቸዋል። መንግስት የልማት ድርጅቶች ወደ ኢንቨስትመንት ሆልዲንግ በማሳደግ የልማት ድርጅቶቹ ከክልሉ መንግስት ድጋፍ በመላቀቅ በራሳቸው የቢዝነስ ሀሳብ በመመራት ትርፋማ እንዲሆኑና ወደ አዲስ ኢንቨስትመንት እንዲገቡ ያስችላል ያሉት ደግሞ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ናቸው። እስካሁን የክልሉ መንግስት የክልሉን የመንግስት የልማት ድርጅቶችን ሲደግፍ ቆይቷል። የመጣንበት አሁን አትደገፉን ነው። አርም ሌንግ ዲስታንስ ማለት አንዱ ይሄ ነው። አትደገፉ፣ ራሳችሁን እንችላችሁ፣ በራሳችሁ በቢዝነስ ሀሳቡ ብቻ ተመሩና፣ ፕሮፊት ጄኔሬት አድርጉ፣ ፕሮፊት ማክሲማይዝ አድርጉ፣ ወደ አዲስ ኢንቨስትመንት ግቡ። ወደ አዲስ ኢንቨስትመንት ሲገባ ኢንቨስትመንት ሆልዲንጉ በራሱ አዲስ ኢንቨስትመንት ይፍጠር፣ ሰብሲደሮቹ በስሩ ዘ ዘር ሰብሲደሮቹ ደግሞ አዳዲስ ኢንቨስትመንትን እየፈጠረ ሀብት የአከማቻ አኩሙሌት ያድርግ። አርም ሌንግ ዲስታንስ እንዲኖር የፈለገው አንዱ ይሄ ነው። ጥናቱ የሀገር ውስጥና የሌሎች ሀገራት ተሞክሮ ተወስዶ የተሰራ መሆኑን የአማራ ፓይፕ ፋብሪካ ዋና ስራ አስኪያጅና የጥናት ቡድኑ ሰብሳቢ አቶ ወንዶሰን ጌታነህ ገልጸዋል። ጥናቱ በዋነኛነት የመንግስትን ጣልቃ ገብነት በመቀነስ የድርጅቶቹን ነፃነት ማረጋገጥና በቢዝነስ የአስተሳሰብ ዘዴ እንዲመሩ ማድረግ የሚያስችል ስለመሆኑም ነው የተናገሩት። የልማት ድርጅቶቹን ለመምራት የሚያስችል ጠንካራ ደረጃጀት እንዲኖርና በልማት ድርጅቶች መካከል ትብብርን በመፍጠር ለክልሉ ልማት የበኩላቸውን ሚና እንዲወጡም ያደርጋል ብለዋል። አዲስ የሚያመጣው ነገር ሁለት ነገሮች ናቸው። አንደኛው መንግስት በረጅሙ ጣልቃ እንዳይገባባቸው የድርጅቶችን ነጻነት ማስከበር ነው። ሁለተኛ የሚመሩት በመንግስት የአስተሳሰብ ዘዴ ሳይሆን በቢዝነስ የአስተሳሰብ ዘዴ እንዲመሩ ያደርጋል። በቢዝነስ አስተሳሰብ ዘዴ እንዲመሩ ማድረግ ደግሞ ታለንትን ይጠይቃል። መሪው ታለንትን ይጠይቃል። የቦርድ አደረጃጀቶችን ይፈትሻል። የኮርፖሬት ገቨርናንሱ በወጥ እንዲሆን ያደርገዋል። የኮርፖሬት ገቨርናንሱ ወጥ ሆነ ማለት የልማት ድርጅቶቹ ስኬታማ እንዲሆኑ ያደርጋቸዋል። ለመምራት የሚያስችል ጠንካራ አደረጃጀት እንዲኖር ያደርጋቸዋል። ሌላው ትብብርን ይፈጥራል። በልማት ድርጅቶቹ መካከል ኢንቨስትመንት ሆልዲንጉ የልማት ድርጅቶቹ ግልጽ አሰራርና ተልዕኮ ኑሯቸው የክልሉን እድገት በማፋጠን ረገድ ጉልህ ድርሻ እንዲኖራቸው የሚያስችል ትልቅ የኢኮኖሚ ሪፎርም መሆኑም ተመላክቷል።